አሳዛኙ አርሲ ላይ እግሩ ለተቆረጠው ህፃን ድጋፍ መደረግ ተጀመረ። ሚኪታ ቦርን ሰብስክራይብ በማድረግ ወቅታዊና ሚዘናዊ መረጃ ያገኙ። እስከ መጨረሻው እንድታደምጡኝ በትትና ጠይቃለሁ። በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ ከዚህ በፊት ልክ አንድ ጊዜ እንደተደገመው በጅማ አካባቢ፣ አሁን ደግሞ ወደ አርሲ ነገሮቹ መዞሩ በጣም በርካቶችን ያሳዘነ ክስተት ሆኗል። ከዚሁ ክርስቲያን ግድያ አልፎም ደግሞ ብሔር ላይ ያነጣጠረ ግድያ በሁሉም ብሔረሰቦች ዘንድ የእርስ በርስ ግጭትና ውጊያ በሀገሪቷ ላይ በከፍተኛ ሁኔታ ነው የተስፋፋው። ለዚህ መፍትሔ ምንድነው መሆን የሚገባው? በጣም አሳዛኝና የዚህ ልጅ ጉዳይ በርካቶችን እንባ ያራጨ ክስተት ሆኗል። አርሲ አካባቢ ምናልባት ለፖለቲካ ፍጆታስ ቢሆን በማለትም ነው በርካቶቹም ሀሳባቸውን ሲያነሱም የተደመጠውም ያሙነዬ ማንኛውም ሰው መሞት የለበትም። በዚህም የሚመጣ ፖለቲካ ይጥንቅር ብሎ መቅረት አለበት። ምክንያቱም ይህ ሰው እንደዚህ አይነት የፖለቲካ አላማ ፍጆታ ላይ ያዋለው ማንም ይሆን ማንም ከመጣ ነገ ህዝቡን ከመፍጀት ደግሞም የባሰ ነገር እልቂት ይዞ እንደመጣ ምንም ጥርጥር የለውም። እጅግ አሳዛኝና ልብ ሰባሪ በአርሲ የተከሰተው እጅግ እጅግ የሚያሳዝንና ልብ የሚሰብር ክስተትም ሆነዋል። በጣም ለማመን የሚከብድ ኦርቶዶክስ ምዕመን ላይ ያነጣጠረ ግድያ። ይህ እንግዲህ ለፖለቲካ ፍጆታ ይሁን ሆነ ተብሎ ይሁን፣ በጣም የሚያሳዝነው ግን ማንኛውም ሰው፣ ጭንቅላት ያለ ሰው፣ በእግዚአብሔር አምሳያ የተፈጠረ ሰው ማንም ሰው ማስተዋል አለበት። ሰው ሊታወቅ የሚገባው በእግዚአብሔር አምሳያ ነው ተፈጠረው። ማንኛውንም ሰው መናቅ የለብም። አንተ ማን ነህ? መጀመሪያ ይህን ደግሞ ማወቅ አለብን። የሰው ልጅን ማንኛውም ድሃም ይሁን ጎዳና ተዳዳሪ ይሁን ማንም ሰው ቢሆን ሪስፔክሽን ግድለዋል። እግዚአብሔር በአምሳሉ ፈጥሮታለና አልፎም ደግሞ የክርስትና እምነት ተከታዮች ከሆናችሁ ደግሞ ምስጢሩ ለገባላችሁ የምታውቁት ከሆነ ለዓለም ሁሉ ለሰው ልጅ በሙሉ ጌታችን ኢየሱስ ክርስቶስ ሞቷል ለሙስሊሙም ይሁን ለክርስቲያኑም ይሁን ለፔንቴም ለሁሉም፣ አጠቃላይ ለእያንዳንዱ፣ ለኦርቶዶክሱ አጠቃላይ እምነት ተከታዮች እምነት፣ ዘር፣ ብሄር፣ ሃይማኖት ሳይል ለሁሉም ቀለም ሳይል ጌታ ኢየሱስ ክርስቶስ የሞተ ሰው ስለሆነ ሪስፔክሽን። ሁለተኛ ደግሞ ማረጋገጫ እንደሆነ ጀምረም ነው። ስለዚህ ሰው በእግዚአብሔር አምሳያ የተፈጠረ ነው። ጌታችን ኢየሱስ ክርስቶስ የሞተለት ሰው ነው። ስለዚህ ይህ ሰው ማንኛውም ሰው መግደል የለበትም። ስለዚህ በጣም በሚያሳዝን ሁኔታ ባርሲ የተከሰተው የዚህ ልጅ ቤተሰቦች ፊት ለፊት ሆኖ የተገደሉት በታምር የተረፈ ህጻን ነው። በዚህ ሰዓት ያለበት ለሱ የተሰማው ፔን ምን አይነት ይሁን፣ በጣም የሚያሳዝነውና ልብ የምሰብረው ምን አይነት ጊዜ እያሳለፈ ይሁን፣ አንድ እግሩ ተቆርጦ ማለትም ነው እዛ ላይ ቤተሰቡን አጥቷል። አንደኛው ደግሞ አንገቱ ተቆርጦ በተአምር የተረፈው አለ። በጣም በሚያሳዝን ሁኔታ አንገት አካባቢ ተቆርጦ ማለትም ነው። በጣም ልብ የሚሰብር ነው። ሰው እንዴት በዚህ ደረጃ ይጨክናል? እንዳው ሰው እንዴት ማስተዋል ቢያታ ነው? ምንኛ ብጨክ ነው እንደዚህ ዘግናኝ ነገር። አካል ለብሶ የተንቀሳቀሰ ዲያብሎስ ካልሆነ በስተቀር የሰው ልጅ በፍጹም ይሄን ሊያደርግ አይችልም። ይህ በጣም አሳዛኝና ልብ ሰባሪ ክስተት ነው። የአርሲ ዞን አስተዳደር ደግሞ መጠየቅ እንዳለበትም በሕግ አግባብ መጠየቅ እንዳለበትም ነው በርካቶች ሀሳብ እያነሱ ያሉት። ምክንያቱም ስለ ግድያው ሙስሊም ይሁን ምንም ይሁን ስለ መወት ማቾችም ማቀው ነገር የለም ብለዋል። ምናልባት ሰውን ለማረጋጋት ይሁን ነገሮችን ለማፈን ይሆን የሄዱበት ርቀት በጣም ከሕግ ተጠያቂነት እንደማያተርፍ ጭምርም የአደባባይ መረጃዎች ናቸው። ብዙሃኖች እንደ ግጠል ረግፏል። በዛ ስፍራ በተደጋጋሚ በተለይ ከቤተ ክርስቲያን የቤተ እምነት ተከታዮችን የሚገደሉበት ሁኔታ ነው የምሰማው። ስለዚህ ይህ እስከ መቼ ይቀጥላል? ምንም በጣም በሚያሳዝን ሁኔታ እንዴት ነው የኛ ሀገር ነገር፣ አካሄዳችን ወዴት ነው? እርምጃችን ወዴት ነው? እሳት ነው የሚከተለን። ያው እግዚአብሔር ምስክር፣ ያ ሰው የገደለው ወይ በጸጸት ንስሐ ካልገባ ወይ ምናልባት ወደ እግዚአብሔር መንግስት ካልመጣ የሚከተለው ጨለማ ህይወትና ደም ነው የሚከተለው። ሰላም አያገኛትም። ደግሞ ምድር ላይ እስካለ ድረስ እሳት ሆኖ ነው። ምድር ራሷ አታኖረውም። በጣም በሚያሳዝን ሁኔታ በዚህ ደረጃ የሰው ልጅ ላይ እንዴት ሰው ይጨክናል። በጣም በሚያሳዝን ሁኔታ ማለትም ነው እግዚአብሔር ላይ እያንዳንዱ ብድራቱን ቆጥሮ መመለሱ ስለማይቀር ማንኛውም ሰው ማንም እንደ ክርስቲያን መረጋጋት እንዳለበትና የክርስቲያን ይበቀለው፣ ልጆቹ ይበቀለው፣ ስለ ልጆቹ ይበቀለው፣ ስለ ማንም እግዚአብሔር ይበቀላል። ሙስሊምም ቢሆን ያለ አግባብ ከተገደለ በጣም በሚያሳዝን ሁኔታ እግዚአብሔር ዝም አይልም። ክርስቲያን ማንም የሰው ልጅ እንዳልኳችሁ ማለትም ነው። የሰው ልጅ የሚገድል ነፍሰ ገዳይ ነው። ያ ከዳብሎስ እንጂ ከእግዚአብሔር አይደለም። የእግዚአብሔር ሰው በፍጹም ከእግዚአብሔር የሆነ ሰው ሰውን አይገድልም። አትግደል ብለዋል። ስለዚህ ቃሉ ስለምል አይገለም ማንኛውም ክርስቲያን ማለት ነው። እጅግ አሳዛኝ ነው። አንዳንዶች የቤተ እምነት ተቆርቋሪ በመምሰል ሚዲያ ላይ ወጥቶ አንዳንድ ላፊ ነገሮች ሲወሩ ልክ ከፖሰቱ በኋላ የሚያጠፉት ለከርሳቸው እንደሚኖሩ ምንም ጥርጥር እንደሌለ የአደባባይ መረጃዎች ናቸው። እውነተኛ የኦርቶዶክስ እምነት ተከታዮች ከሆኑ በዚህ ዙሪያ እንደዚህ እንደዚህ መግለጫ ሲባል አጥፋ ሲባል ሮጦ ፈርጥጦ የሚያጠፉበት ሁኔታ ከሆነ አንዳንዶች ላይ ደግሞ ሌሎች ቤተ እምነቶች ላይ አፋቸውን የሚከፍቱ ከሆነም ይህ ተገቢ አይደለም። ቸው ከወዳቸው እንጂ ለኦርቶዶክስ እምነት ተከታዮች ተቆርቁሮ አይደለም። እንደነዚህ አይነት ያሉት ሰዎች ጠላ ቤትና መጠጥ ቤት ቁጭ ብለው ስለ ቤተ ክርስቲያኒቱ ተቆርቋሪ ነኝ ማለት አይከብድም ወይ በማለትም ነው በርካቶች እየገለጹ ያሉት። አንዳንዶች ደግሞ ጥላቻን በማስፋፋት ዙሪያ የሚንቀሳቀሱትም ደግሞ ብታቀቡ የተሻለ ይሆናል በማለት ነው በርካቶች እየገለጹ ያሉት። ማንኛውም ኢትዮጵያ ውስጥ በአሁኑ ሰዓት ሽፋን መሰጠት የለበትም። በተለይ እንደዚህ አይነት ነገሮችን የሚይዘው የሚንቀሳቀሱት ሃይማኖት ጸብ ለማስነሳት የሚንቀሳቀሱ ሰዎች መጠየቅ እንዳለባቸው ጭምርም ነው። ደግሞም አንድ ሰው ስለ ሃይማኖቱ ፊቲ መጠየቅ ግዴታም ነው። ሃይማኖት፣ ዘር፣ ብሄር፣ ቀለም ሳይል ደግሞ ስለ ሰብአዊነት ፊት የመጠየቅ የህሊና፣ የሞራል ግዴታም ጭምር እንደሆነም ነው። በአሁኑ ሰዓት በኦርቶዶክስ ቤተ እምነት ላይ እየተሰሙ ያሉት እጅግ አሳዛኝ እየደረሰ ያለው አሳዛኝ ግድያዎችን በማስመልከትም ነው። ይህ ልጅ በአሁኑ ሰዓት አንድ እግሩን አጥቷል። አንዳንዶቹ አርቲፊሻል እግር ለሱ ለመለገስ ቃል ገብቷል። በሚሊዮኖች ገንዘብ ያስፈልገዋል በማለትም ነው። አንዳንዶቹም ምክንያቱም ሀሳባቸውን እየገለጹ ያሉት ይህ ልጅ በሚሊዮኖችም ገንዘብ አግኝቶ ምበቃውም አይደለም በጣም ሐዘኑ ልቡን ሰብሮታል። ስለዚህ ቤት ያስፈልገዋል፣ የምኖርበት ኑሮ። ልጁ አሁን አቅመ ደካማ ነው፣ ገና ደግሞ አካል ጉዳተኛ ሆኗል። የምኖርበት ቤት ያስፈልገዋል፣ ሰላማዊ ስፍራ፣ ወደ አዲስ አበባ ወጥቶ እንዲኖር ወይ ካልሆነ ከሀገር ወጥቶ የምኖርበት እድሎች ብመቻችን የተሻለ ይሆናል። በርካቶቹ እየየ ብቻ ሳይሆን ማህበራዊ ሚዲያ ላይ የሚወጡት ካናዳና አሜሪካ ያሉትን እየረዱ እዚህ ጋር ልጁ ስነካ ፊት ለኦርቶዶክስ ብቻ ማለት አይደለም፣ ይህን ልጅ መርዳት ያስፈልጋል። ስለዚህ ሁሉም ኢትዮጵያዊ ማስተዋል ግንዛቤ ካለው ለአንድ ቲክቶከር በሶስትና አራት ሚሊዮን ብር ከሚያወርዱት ለእንደዚህ አይነት ህጻን ደርሶ እውነተኛ ላይም ለእምነቱም ለሰውም ተቆርቋሪ ከሆኑ ይህን ልጅ መርዳት እንዳለባቸው ጀምረም ነው። ዝምታቸው መምረጥ አያስፈልግም። ይህ ከሆነ አሁንም የፖለቲካ ፍጆታ ነው ማለትም ነው። ስለዚህ ፊቲ ለኦርቶዶክስ የሚሉት ሁሉ ብር አውጥቶ ይህን ልጅ መርዳት አለባቸው እንጂ ዝም ካሉ ፊቲ ብቻ ብሎ የሚያልፉት ከሆነም በጣም የሚያሳዝንና የሚያሳፍር ነገር ነው የሚሆነው ምክንያቱም ለልጁ ከማሰብ ሳይሆን የፖለቲካ አጀንዳ ሊሆን እንደምችል ነው በርካቶች የገለጹ ያሉት። ፊት ከማለታችን በፊት የልጅ መርዳት ስፍራ ያሉት ቤተ ክርስቲያን እምነት ቤተ እምነቶችን አሁንም አጠቃላይ መንግስት፣ ከፍተኛ ጥበቃ እንዲያደርግለት ሀይል እንደመደበም ነው እንደ ሀገርም በርካቶችም የገለጹ ያሉት። ብዙ የእምነት አባቶችም እያስተላለፉ ያሉት መንግስት ደግሞ እንደ መንግስት የህዝቡን ነጻነትና ጸጥታ ማስከበር እንዳለበት ጀምሪያም ነው በርካቶቹም ሲገልጹም የተስተዋለው። ምክንያቱም መንግስት ነኝ እስካለ ድረስ ስልጣን ላይ ሆኖ ግብር የተለያዩ ነገር ቀረጦችን እየሰበሰበ ስለሆነ

ታ እንደሆነ ጀምርም በርካቶቹም እየገለጹ ናቸው። የህዝቡን ሰላም ጸጥታ፣ ማስከበር የዜጎችን ደህንነት ማስከበር የመንግስት ግዴታ ነው። ግብር ብቻ መቀበል አይደለም። መንግስት ነኝ ብሎ አራት ኪሎ ብቻ መቀበል ሳይሆን አጠቃላይ ነገር መፈጸም እንዳለበት ጀምርም፣ ግዴታው እንደሆነ ጀምርም። ስለዚህ መጠበቅ የመጠበቅ ኃላፊነት እንዳለበት ዜጎች በአደባባይ ላይ አሁን ኢትዮጵያ ላይ ቻይናውያኖች ምንም እየመሰላቸው አይደለም። የውጭ ሀገር ዜጎች መጥቶ በገዛ ሀገሩ ኢትዮጵያዊን እስከ ድብደባ እስከ መግደል አይነት ደረጃ ድብደባ ሲፈጽሙ ይህን ያህል እንዴት ነው መንግስቱ ነገር፣ እንዴት ነው ጸጥታ አይከበርም ወይ? ሰዎቹ ከስራ ነው የተባረሩት? ከተባረሩት በኋላስ አይጠየቁም ወይ? በህግ አይጠየቁም ወይ? አሁን በሀገራቸው ቻይና ሀገር ኮ ሰው ኢትዮጵያዊ ሰርቶ መኖር አይችልም። አያኖሩትም፣ ስጀምር አያሰርፉትም። በጣም የሚያሳዝነው ነው። በእኛ ሀገር ግን ምንድን ነው እየተካሄደ ያለው? ወይስ ሌላ ሀገር ነው እየተመራ ያለው? ወይስ ሌሎች ዜጎች ነው እንደ የተቀመጠው መንግስት? የምለውም በርካቶችን ጥያቄ ያስነሳ ጉዳይ ነው። ለፖለቲካ ፍጆታ የሚያውሉት ሰዎችም ብጠነቅቁ የተሻለ ይሆናል። በዚሁ ባርሴ ግድያ ዙሪያን ተጠቅሞ ለሰው፣ ለሰብአዊነት ፊቴ ጥየቃ ከሆነ ትክክል ነው። ካልሆነ ግን የፖለቲካ ፍጆታ በዚሁ አጋጣሚ ቅስቀሳ፣ ተቃውሞ ለማድረግ ከሆነ ተገቢ አይደለም። ይህም ከባድ መዘዝ እንደሆነ ጭምርም አደገኛ ሰው ደግሞ ያ ነው። የፖለቲካ ፍጆታን ለማራመድ የሚሞክር ሰው ደግሞ በጣም ጤናማ ያልሆነና ሀገሪቷን የእርስ በርስ ግጭት ነው። ማንም ሰው እየጠየቀ ያለው መንግስትን ተቃውሞ ሳይሆን ቀጥታ የሚጠይቀው አብዛኛው የራሱ አቋም ሊኖሮቻ የመቃወም ያለመቃወም መብቱ ነው። ግን መንግስት የዜጎችን ጸጥታ ማስከበር እንዳለበት ግዴታው እንደሆነ ጭምርም ነው። ስለዚህ ደግሞ ይህን አጋጣሚ ተጠቅመው ደግሞ የአርሲው እንግዲያ ተጠቅመው ለፖለቲካ ፍጆታ በንጹሃን ደም ላይ የሚቀልዱት ካሉ ደግሞ ፈጣሪ እንደማይለቃቸው ጭምርም የአደባባይ መረጃዎችና እውነታዎች እንደሆነ ጭምርም በርካቶቹ ሀሳባቸውን ሲያጋሩ አጠቃላይ ያን በማስመልከትም ነው ለእናንተ ላቸው መጣሁት። ለአርሲው ልጅ ድጋፍ ተጀምሯል። አብዛኛው ክርስቲያኖች ማንም ሙስሊም ማንም ሰብአዊነት የምሰማው ይህን ልጅ መርዳት እንዳለበት ከጎኑ መቆም እንዳለበት ጭምርም ነው የአደባባይ መረጃዎችና እውነታዎች ሰዎች የሚያሳዩት አጠቃላይ የዚህ ልጅ ህመምና ስቃይ በጣም ከባድ እስካሁን ድረስ ታይቶ ከምታወቁት በጣም በሚያሳዝኑ ሁኔታ ከባዱ የእሱ እንደሆነ ጀምረን በርካቶች ሀሳባቸውን እየገለጹ እንደሚገኙ ጀምረን የአደባባይ መረጃዎችና እውነታዎች ናቸው። እስካሁን ድረስ አብሬያቸው ቆየሁት የሚኪነኝ ከሚኪታ ወርድ ለዚህ ቁም ንክራ ዘል ቻናል አዱ እስከሆናቸው ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ ሸርና ኮመንት በማድረግም ላልሰሙት እንዲደርስ አድርጉ። ለእሳታት ያሉ መረጃዎችን ይመስላሉ በወቅታዊ ነጫጭር እንዲሁም የዘናዊ መረጃ እስከምንገናኝ ድረስ በያላችሁበት ለም ክፍል ሰላም ያቆያል።